ጉድ፣ ወራዳው ልክስክሱ ጭራሽ ለምናክ ወደ ሚስቲክ ትበልክ። አንተ ራስህ እኮ ወስነክ መሄድ ነው ያለብክ። እሷ ለምናክ ጭራሽ፣ እባክህን ሂድ። በቃ ይበቃል። እሷ እኛ ስላጨናነቅናት፣ እኛ ብዙ መረጃዎቿን ስላወጣንባት ካንተ መራቅ ፈለገች። ገባክ። ደግሞም ሴራ ነው። ልትርቅ አይደለም ሄርሜላ በፍጹም ከአብርሽ ልትርቅ አይደለም። ጋይስ፣ የሆነ አብርሽን የበለጠ አጓጉተው ወደ ራሷ ሲስተም ለማስገባት እየሄደችበት ያለው መንገድ ነው። ወደዳችሁም ጠላችሁም ማለት ነው። ግን ግን እኔ ገረመኝ አብርሽ ይሁት ፊቱን ይሁት፣ በቃ እባክህን ከሚስትህና ከልጅህ ጋር ኑር እኔም ከልጄ ጋር ኖራለሁ ስትል፣ ለምንድን ነው የሚከፋክ? ምንድን ነው የሚያስከፋክ ንገረኝ። ምንድን ነው ቅር የሚያስብልክ? ምንድን ነው አልገባኝም። እንደዚህ ወንድ ልጅ አፍቅሯታል ጋይስ፣ አብርሽ ሄርሜላን አፍቅሯታል። ለማየት ያብቃችሁ፣ ለመስማት ያብቃችሁ። አብርሽ ሄርሜላን ድብን አድርጎ አፍቅሯታል። ከእሷ መለየት አይፈልግም። እሷናት ሁኔታዎች እንትን ስላሉ አሁን ተጨናንቃለች። ብዙ ሰው ብዙ ነገር ስለነቃባቸው አብረው ካፌ ክለብ ምናምን ለመዝናናት ሲሄዱ ብዙ ሰው መረጃ ስለያዘባቸው እሷ ነቄ ብላለች። እሱ ግን ፍቅር ውስጥ ስለሆነ ጭራሽ ከኛ እንድትለይ እኳ አንፈልግም እኔ ተላምደናል፣ ምናምን ይላታል። እሷ ራሱ ሁኔታዊ ስላስገደዱኝ ነው እንጂ ከአንተ መለያየት አልፈልግም። ገና የሩታ ፈጣሪ ማለት ነው። የሩታ ፈጣሪ የሩታ እንባ ገና ማለት ነው። እያየናችሁ ብትንትናችሁ ይወጣል ገና በትንተናችሁ ይወጣል። ሲጀምር ማለት ሲጀምር ሄርሜላ ውሻቷን ነው። ጋይስ ልትሄድ አይደለም፣ ሴራ ነው አውቀው፣ ይወላችሁ ከቪዲዮ ጀርባ ይገናኛሉ። ድብን አርገው ነው የሚገናኙ ከቪዲዮ ጀርባ። ጠብቁ፣ ጠብቁ። እሷ አሳምናው የሱ ፍቅር እንዲጨምር የሱን የልብ ትርታ ለማወቅ ነው እንጂ እሷ ራሱ አብርሽን ወደዋለች፣ አብርሽ ደግሞ ሄርሜላን አፍቅሯታል። ጭራሽ ሚስቱንና ልጁን እኮ ጥሎ ሲመጣ እንኳን ጉታጀራ ላይ ፊቱን እኮ እንደዚህ አልዘፈዘፈውም ፊቱን እንደዚህ አልዘፈዘፈውም። ጋይስ እኔ በቃ ነገርኳችሁ። ይሄን ቪዲዮ በቃ ምን ልበላችሁ፣ እኔ በጣም ስሜታዊ ሆኜ ነው እየሰራውት ያለሁት። የእውነት በጣም እየተናደድኩ ማለት ነው። ምክንያቱም አስቡት ልጁን ሳያስገርዝ ከእሷ ጋር ተከታትሎ ተዛዝለው አዲስ አበባ መጡ። ልጁን ጥሎ ማለት ነው፣ ልጁን ጥሎ ሚስቱን ጥሎ መጣ። ኦኬ ሚስቱንና ልጁን ጥሎ መጣ። ሚስቱንና ልጁን ቡታጀራ ጥሎ መጥቶ ሚስቱንና ልጁን እንኳን ሲሰናበት እንደዚህ ኮ ፊቱን አልዘፈዘፈውም። ይቅር እኳ አላለውም። እየሳቀ ነው። በቃ ሊሂድ ምናም ብሎ ኮ ሰክሷት የሄደው ሩታን ሩታን ኮ ሩታ ኮ ደስተኛ አልነበረችም። ሙድ እያያዘችበት ነበረ፣ ምክንያቱም ማንነቱን ስለገመተች ማለት ነው። ዛሬ ጋይስ በጣም ይቅርታ አርጉልኝ። እኔ ይሄ የሀና አማሩ እንትን አይደለም። በእውነት እኔ ባህሬ እንደዚህ ያደለም ጋይስ። ሲሬስ ሊ ነው ምላችሁ። እኔ በነገሮች ማለት ነው ዲቴይል እንደዚህ ገብቼ መናገር አልወድም፣ ግን በጣም ዛሬ ውስጤ ስለከፋኝ ነው ሩታ ላይ እየሰሩ ያሉት ቁማር ሩታ እኔ እናንቺ እሷ እኮ ከአንቺ በፊትም ነው ሩታ እናንተ እኮ ከእሷ በፊት ብትጣሉም ግን በዚህ ደረጃ እስከ መለያየት ደረጃ ግን አልደረሳችሁም ነበረ። ለመለያየቱ ደግሞ ምክንያቷም ተወቃሿም ተጠያቂዋም ወደድክም ጠላህም ሄርሜላ ናት። ዛ ሴት ወደድክም ጠላህም ሄርሜላ ናት። ሄርሜላሁን ሰው ስለተነሳባት፣ ኦዴን ስለተናገራት፣ እኛም ብዙ መረጃዎች ስላወጣንባት፣ የተለያዩ ቪዲዮዎች ምናምን እጃችን ላይ ስለደረሱ ህዝቡ ያን ከአብርሽ ጋር ያላትን ሪሌሽን ወይም ከአብርሽ ጋር ያላትን ግንኙነት በይፋ ስለሚወጣባት እሷ ይሄንን የእሱን ልብ ትርታ ለማወቅ በቃ እንዲ እኔ ገርሜ ታውትሽ እሷ ትሂድ። መልካም ሂጂ፣ እንደማ አሰላማ አቦ ይመችሽ፣ ሂጂ በቃ ዛሬ ማኔ እኔ ተቃጠልኩ። የእውነት ሂጂ ይሺ። ግን እሱ ምን ሆኖ ነው ፊቱን የጣለው? ምንድን ነው ፊቱን የሚያዘፈዝፈው? ህይወት ክን ኑር፣ አስፈላጊ በሆነ ሰዓት እንገናኛለን። ከአንተ ህይወት መውጣት ፈልጋለሁ ካለችግ ለምንድን ነው ፊትክን የምትጥለው? ፎርትሪዝን ንገረን እስኪ ፎርትሪዝን፣ አፍቅረሃታል። ወደዳችሁም ጠላችሁም አብርሽ ሄርሜላን አፍቅሯታል። አብርሽ ፍቅር ውስጥ ገብቷል። ከሄርሜላ መለየት አይፈልግም። ስለ ልጁም ስለ ትዳሩም ስለሩታ ማሰብ አይፈልግም። የሚፈልገው ሄርሜላንና ሄርሜላን ብቻ ነው። ያዋጣክ ሩታ ደግሞ ከአራስ ቤቷ ትውጣ። መክሰስ ባለባት መንገድ ከሳክ፣ አንተን በህግ መጠየቅ አለባት። ጋብቻው መፍረስ ካለበት ከጋብቻ በፊት ሌ እያደረክ ያለኸው ነገር ለህግ ማሳወቅ አለባት፣ ህጓን መቀጠል አለባት። አንተ ደስተኛ አይደለም፣ ፊቱን አይታችኋል። ቪዲዮ ተጀምሮ እስኪ ያልቅ ድረስ አይ ቲንክ 30 28 ደቂቃ ቪዲዮ ነው። እስኪ ያልቅ ድረስ አብርሽ ፊቱን ጥሎታል። ሩታ ሄርሜላን ሲያገኛት ፈገግ ብሎ እንዲህ ሰላም እንደሚላት እንደሚያቅፋት፣ ምናምን አይታችኋል፣ አይታችኋል። እየሰሩ ያሉት ነገር በጣም ከባድ ኬዝ ነው። ከባችሁ ግን እሷ መለየት ከሱ እንደምትፈልግ ስትነግረው ለምንድ ነው የማይረዳው? ለምንድ ነው የሚያኮርፈው? ለምንድ ነው የሚያዝ ነው? ሂድ ወደ ሚስትክ፣ ሂድ ወደ ትዳርግ ስትለው ምንድ ነው ቅር ያስባለው? ሶ እሱ ልቡ ላይ ያስባታል ማለት ነው። ማንን አጅሪትን? እቺ ግንድግር ማለት ነው። ውጪ፣ ከህይወታቸው ብትወጪ ማሳየው፣ እኛ ኮ ደስ ነው የሚለን፣ ግን አትወጪም አንቺ። እሱን እየፈተንሽ ነው ያለሽው እሱን የወንዶችን ልብ በደንብ አድርገሽ ስለምታቂ ወንዶች እንደዚህ አልፈይልግህ ምናምን ሲባሉ ስሜታዊ ስለሚሆኑ እልህ ውስጥ ስለሚገቡ በእልህ አብርሽን ጠቅልሎ ወደ አንቺ ህይወት እንዲገባ ነው። ይሄ ነው እያደረግሽ ያለሽው ኦኬ። ይሄ ነው እያደረግሽ ያለሽው። ጋይስ፣ በጣም ይቅርታሽ። ንፋስ አለ ዛሬ፣ ቀኑ ሙሉ ቅድምም የለቀቅኩት ቪዲዮ ላይ ንፋስ አለ። አይ ም፣ ሶሪ። ኦኬ ጋይስ፣ ያለሁበት ቦታ ያው ትንሽ ንፋስ፣ ስራ ቦታ ነኝ ያለሁት እና ውጭ ላይ ነኝ ንፋስ አለ። ለዛ ነው ይቅርታ። ያው ከስራ እና ትረዱኛላችሁ ብዬ አስባለሁ። ኤንዌይስ ጋይስ እቺ ልጅ እየሰራች ያለችው እያሴረች ያለችው ሴራ ሂደቷ በጣም ከባድ ነው። እኛ አሁን ከአብርሽ ልለይ ልራቅ በቃ ብዙ ነገር ሰው እየተናገረኝ ነው። እንዲሁም ሙሉ ለሙሉ ከሱ ህይወት ካልወጣሽ እኛ ራሱ አንፋታሽም። አስፈላጊውን መረጃዎች ሁሉ እያመጣን እንለቅብሻለን። እናገኛለን አንቺን የሚያውቁሽ በጣም ብዙ ሰዎች አሉ ኦኬ ሄርሜላ እኛ ስለ ሩታ እስከ ጥግ ድረስ እስከ ጥግ እስከ ጫፍ ድረስ እንታገላለን እስከ ጫፍ ድረስ ቢኮዝ ይኖ ሩታ እኔ ምን ልበላችሁ ሩታ ኮ ሚስኪናት ማንም የላትም ስታሳዝን የእውነት ለምን እንደሆነ ታውቃላችሁ ቁማር ነው እየቆመሩባት ያሉት እሷ የዋህ ናት ምንም አታውቅም በቃ ሁልጊዜ ካያቸት ማልቀስ ወይም ደግሞ የሆኑ ነገር ላይ ቶሎ ተናዳ መልስ መመለስና መጮህ ነው። እነዚህ ግን እየሄዱ በተለይ ሄርሜላ መሰሪ ነሽ። ውስጥ ለውስጥ ሄደሽ የሰውን ትዳር በትነሽ አሁን ደግሞ የእሱን የልብ ትርታ ለማወቅ በቃ እኔ ምናምን በኦዲንስ አታሳቢ። ኦዲንስ ትክክለኛውን ነገር ነው የተናገረው። ከሰው ሕይወት ውጪ ተብለሻል። መውጣት የራስሽ ፋንታ ነው። ኦዲንስ ስለተናገረሽ፣ አለም ኦዲንስ ባይናገርሽ እንኳን አንቺ አይደብርሽም እንዴ? እሱ እኮ ሚስት አለው ልጅ አለው። አሁን የልጅ አባት ነው። አራስ አለች። አይደብርሽም እንዴ? ትንሽ እንኳን ቲንክ አታረጊም እንዴ? ረቲንክ ኦፍ ቲንክ አርጊ ሆይ እንዴ፣ ለምንድን ነው እንደዚህ? እኔ የእውነት በህይወቴ በጣም የሚያስጠላኝ ነገር ቢኖር የሆነ በቃ የሰው የሆነ ነገር ላይ ሰው ሲንጠለጠል በጣም ያስጠላኛል። የእውነት እንደዚህ አይነት ህይወት ይደብራል፣ በጣም ይደብራል። አብርሽና ሩታ በፊትም ይጣላሉ፣ ቢጣሉም ግን ይታረቁ ነበር። አንቺ ግን ከመጣሽ በኋላ እርቅ ሳይሆን እሳቱ እየተቀጣጠለ እየተቀጣጠለ የሚጠፋበት ነገር ነው የታጣው። በቃ እኔ የእውነት ጋይስ ይቅርታ አድርጉልኝ። እሺ ለዛሬ እኔ ሀና ማሩ አይደለሁም ጋይስ። እኔ በጣም ስለተናደድኩኝ ነው። ሩታ አራስ ቤት ሆና እነሱ እንደዚህ አይነት ጌም ሲጫወቱ ሳይ በጣም ነው የምናደደው። በተለይ ሄርሜላ በቃ አብርሽ አፍቅሯታል፣ ያስታውቃል። ፊቱን ይዩት። ለምን ያኮርፋል? ደስተኛ ሆኖ እኮ ወደ ልጁ ነው መሄድ ያለበት። ዩቱብ ቪዲዮን የሚሰራው ከሚስቱ ጋር፣ ሚስቱ አራስ ቤት ናት። ወጣ ብሎ ቡታጀራ ላይ መናፈሻ አለ፣ መስራት ይችላል። ግን እሱ እንዲመቸው ሩታ ስለሌለች ከሄርሜላ ጋር እንደፈለገ እንዲሆን ነው ትቷት የመጣው። ሩታን ሩታ ከራስ ቤት ውጣ ሀሳብን እንሰጣታለን፣ ጠበቃ ይቀጠርላታል፣ ጥያቄዋ ይመለሳል። በቃ ይሄ ነው ያለው ነገር። ዛሴ ይጨርሻለው። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አዲስ ከሆናችሁ በተለይ ከሩታ ጎን የሆናችሁ ሰዎች እፈልጋችኋለሁ። ከሩታ ጎን የሆናችሁ ሰዎች በሙሉ እፈልጋችኋለሁ። ሰብሰብ ብለን እኛ ከሩታ ጎን ሆነን የሆነ ነገር እንፈጥራለን ተሰብስበን ክሬታ አረጋለው ግሩፕ እንሰበሰባል። የሩታ ቤተሰብ የሆናችሁ ብቻ። ይሄ እንኳን ሩታ ተጎዳች ብሎ የሚስቀውን አልፈልግም። እኔ ተናድጃለሁ ዛሬ ጋይስ፣ በቃ ተውኛ ቦ